ድምቀቶቼ ዛሬ መተዋለ ሀይሚና ብሩክ በነ ሀሰን ቤት ዛሬ የፈጦር ፕሮግራም አላቸው። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናቸው ለይ ደህና ናችሁ ወይ እኔ አለውላችሁ እግዚአብሔር ይመስገን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ ክፉ አይንካችሁ የምወዳችሁ የማከብራችሁ ደህና ናችሁልኛል በጣም ደህና እግዚአብሔር ይመስገን ይሄ ጀማ ከስንት ጊዜ በኋላ ከስንት በጣም ማለት ሀይሚና ብሩክ ሳይሆን ኤፍሬም አለበት መባም አለበት፣ የዛሬ ፕሮግራሙ ላይ ማለት ነው። ማሂናት መሰለኝ የማሂ ቤት ነው የሚለቀቀው። ያው የአፍጠር ፕሮግራም ነው፣ እና ኦልሬዲ በጣም ደስ ይል ነበር። እንዴት እንደሆነ ታውቃላችሁ፣ ረመዳን ከገባ በኋላ ብሩኪና ሀይሚ እነ ማሂ ጋር ቪዲዮ ሰርተው አያውቁም። ያው ጾምም አልተመቻቸውም፣ ዱባይም መጡ ምናምን፣ ያለው ሁኔታ እያያችሁት ነው እና ያው ኦልሬዲ ከነጎዲያ በዓላቸውን የሙስሊም በዓላቸው እግዚአብሔር መስገን ጾማቸው በሰላም አልቆላቸዋል። እግዚአብሔር ደግሞ ጾም ጸሎታችንን ይቀበልልን ሀይሚና ብሩክን ያስማማልን እንላለን። እና ያው ከስንት ጊዜ ማለት ሚሚ ከአንድ ወር በኋላ ነው እነ መባ ኤፊ ምናምን በጀማ ቪዲዮ ሰርቶ አያውቁም። በጣም ቆይቷል። ሁሉም ሩጫ ላይ የየግል የየግል ነው የሚሰሩት እና ዛሬ ኦልሶ ፋሚሊዎች እንዳለ መተዋል እና በጣም በጣም በጣም ደስ ያለኝ ነገር ነው። እና ጨረቆቹም ትናንት ቪዲዮ አልለቀቁም፣ በጣም አሳስበውን ነበረ። በጣም ደስ የሚል ነገር አለው ብዬ አስባለሁ። ማሂ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርልሽ። ማሂ ባይዘዊ ሰው ለማስታረቅ ጎበዝናት፣ ሰው ለመንከባከብ ጎበዝናት። ከዚህም በፊት ታውቃላችሁ ብሩክና ሀይሚ ሲጣሉ ብዙ መስዋዕት ከፍላ ነው እንትን ያለችው ማለት ነው ያስታረቀቻቸው ሀይሚም ስትታመም እንደምታውቁት ነው። ቤቷ ለቃ ጉንበስ ቀና ሰለች የሳትል እህት ማለት እንደዛ ነው። አዋያችሁ የአምራል እስቲ ስለ ፎቶ እናውራ ማለት ነው። እና ያው ታቃላችሁ ብዙ ጊዜ ፎቶ እኛው ማንነታችን የሚገልጽ ነው፣ ብዙ ነገር የምናነብበት ነው። ነገር ግን ሀይሚ እዚህ ፎቶ ላይ ደስተኛ አይደለችም። እስቲ ልብ ብላችሁ ይሁ ፎቶ ማለት ነው። እዚህ ፎቶ ላይ ሀይሚ ምንም ደስተኛ አይደለችም። ያው ግዴታ መቀረጽ ስላለበት ይሁን ምን ስላለበት ይሁን አይዶ ነው፣ ፊቷ ላይ ምናምን ጭር ብሏል። የሆነ እንደሌላው ቀን የደስታ ፊት አላየሁባትም። የሆነ በቃ እየደበራ ነው ያን ቪዲዮ የምሰራው። እና አሁን ላይም ብሩክና ሀይሚሌ ያለ ችግር ያልተፈታ ችግር አለ ብዬ አስባለሁ ማለት ነው ለምን የሆነ አብሶ አንዳንድ ጊዜ ወይ አናዷት ወይ ተቀይማ ምናምን ያን ነገር እስከመርሳት እስከምትረሱ ድረስ ውስጣችሁ ደስተኛ ላይሆን ይችላል። እና ሀይሚና ብሩክ አሁንም ያልጨረሱት ነገር፣ ያልተፈታ ነገር አለ። እሱንም እስቲ የምናየሆናል ቪዲዮ ላይ እንጠብቃለን። ግን ብቻ በፎቶም ስላያቸው በጣም ደስ ብሎኛል። በጣም ነበረ ሶሻል ሚዲያ ላይ ሲዘዋወር የነበረው ምንሆነ ጠፉት? የጠፉት ምንሆነ የጠፉት ምንሆነ አሳስቡ ምናምን ይባላል እና እግዚአብሔር ዛሬ ገብርኤል ነው በለተቀሙ አሳየን ማለት ነውእና ማሂ ቤት ነው የፈጡር ፕሮግራማቸው ያላቸው ማለት ነውእና ማሂ ቤት ነው ይለቀቃል፣ ተባለው ማታ ነው ቪዲዮ የሚለቀቀው። ያው ፕሮግራም አላቸው ማለት ነው። ዛሬ በአዲስ ነገር ይመጣሉ ብዬ አስባለሁ። ኦልሬዲ ሁሉም ያው የአፍጠር ፕሮግራም ነው። ለምን የራሳቸው ሁለቱን ለማናገር ምናምን ቢሆን ነው ሀይሚና ሀሰን ወይ ማሂ ነበረ የሚሆነው ማለት ነው። ግን ብዙ ሰው ነው ያለው፣ መባም አለበት ኤፍሬም አለበት። እነዚህ ሁለቱ ሴቶች ራሱ አናቃቸውም፣ አዲስ ናቸው። እነሱን የሚያስተዋውቁናል ብዙ ሰውን ያለው እና ያው ጀስት የፋሚሊ ፕሮግራም መሰለኛ ፕሮግራም ማለት ነው። እና ያው አንድ ላይ በጀማ ሊያፈጥሩ ማለት ነው። እና አፍጥሮ አያቁም መባ ኦልሬዲ ሙስሊም ነው። ማሄና ሀሰን ሙስሊም ናቸው። እነዚህ ሁለቱን እምነታቸውን የማውቀው ነገር የለም። ማሂ ሀይሚሻ አለችበት፣ ቀበጧ ብራ የሚናሸበል አለበት። እነሱ ስላዩቸው ደስ ብሎኛል ማለት ነው። ግን ሴቶቹ ምን ነው፣ ሀሰናን አንድ ጀለቢያ ብትሰጣቸው ሴቶቹን ማይ ጎበዝ ናት እኮ ያ ስርዓት ያላችች እቤት ማይቆ የሴት አዋቂያ ስጠራቸው አባያ አዘጋጅታ ጠራቻቸው። አንተ ወንዶቹን ስጠራ ምን ብታለብሳቸው ከነሱ ከሴቶቹ የምትለያቸው አንድ አይነት ልብስ ብትለብሱ ጥሩ ነበር። አሁን መባብቻ ነው የለበሰው ፎቶ አልበቃ ስላለኝ ነው እሱ ብቻ ነው እና እንዳል የለበሱት እንትን ነው አብሳችኋል። እንደ ነሩታ ምናምን ቢሆን በጣም ነበር የሚያምረው ነጭ ጥቁር አባያው። ከዛ ወንዶቹ ደግሞ ያን ቀሚሱን አረቦቹን ለብሰው ቢሆን ኦ ማይ ጋድ፣ ኦ ማይ ጋድ! በጣም ነበረ ደስ የሚለው ማለት ነው። ግን ኦረዲ ያው ስላሌላቸው ነው። ግን ያላቸው ነው። ሀይሚ አብስ ብሎ አፍጠር መስላለች። አባያው በጣም ነው የሚያምርባት። ግን ሀይሚ ሽዬ ምን ሆነሽ ነው? ቪሽን እየዛ ባዛብ ሸው በሰላም ነው ጥሩ ጥሩ ነገር ላይ አትመስለኝም፣ ሀይሚ ማለት ነው። በጣም እንጃ። ዱባይ ከመጣሽ በኋላ አፍልታለች ሀይሚ። ዱባይ የቀመሰው ሰው እኮ ችግር ነው ይላሉ ማለት ነው። እና የእውነት ለመናገር ማለት ነው እና በጣም ደስ ብሎኛል። ትናንት እኔ የለውም ነበረ ቤት በጣም ነበረ ስፈልጋቸው የነበረውን። እንደመጠው ዩቲዩብ ላይ ይገባል እየሉ ኢንስታግራም ላይ ይገባል ምንም ነገር የለጠፉት የለም። ጠዋት ብቻ ነው የሆነ ነገር ለጥፋ። ስለዛም ነገር እኔ አብራርቼ ፖስት እቻለሁ ማለት ነው። እና ያለው ነገር ይሄ ነው። ሲቀጥል ደስ ያለኝ ነገር ስላየዋቸው ምናምን ነው እና ሃይሚ ሀይሚ ብሩክን እጅ ይዞ ማለት ነው። ግን ያው ያምራል ያምራል። ግን ሃፒ አይደሉም ደስተኛ አይደሉም። ሀይሚና ብሩክ እዩት፣ ልብ ብላችሁ ፎቶውን እዩት። እኔ አቃል ያን ይል በጣም። እኔ እነ ብሩክን መከታተል ከጀመሩ በጣም ቆይቻል። የፎቶ አነሳሳቸውን ስታይላቸውን እዩ በጀማም ሲሆን በጣም ፊታቸው በጣም ደስተኛ ሃሚ በጣም ደስተኛ ከብሩክ ጋር ፎቶ ስትነሳ። ለምን ፎቶ ማለት እኛ ማንነታችን የሚገልጽበት የምንታየውን፣ ነገር ግን እዚህ ፎቶ ላይ ያቸው ደስተኛ አይደሉም። ወይ አዲስ ሰው ማታቃቸው ሰዎች ስለመጡባት ይሁን ምን ስላሉባት ይሁን አይዶን ነው አላቅም፣ ማለት ነው እና የሆነ ተለየብኝ፣ እንጃ አላቅም፣ ይቅርታ አድርጉልኝ። ግን ተለየብኝ። የፎቶ አንትና ፊቷ ላይ የሆነ የደስታ ስሜት አላየውባትም። የሆነ ፍክት ያለ ነገር ነው ያየውባት፣ ማለት ነው እና ብራይም አለ ብሩ ደግሞ በግድ የሚሳቀን የሚመስል በግድ በግድ በቃ ለማስመሰል ማለት ነው። እና በተቻላችሁ አቅም በእናታችሁ ነገሮችን ለመፍታት ለመግባባት ሞክሩ። ሀይሚም ችክ አትበይ ድርቅ አትበይ። እስቲ ተይ የሚልሽን ነገር ስሜ ፍቅር ኩባይዘወይ መስዋዕት ነው። ለምትወጁ ለምታፈቅዱ ሰው መስዋዕት ትከፍያለሽ በቃ መስዋዕት መክፈል ደግሞ ማለት በገንዘብ በሀሳብ ምናምን አይደለም። በቃ መስዋዕት ማለት እሱ ተይ ተይ የሚልሽን ነገር አለማድረግ ነው በቃ። ተይ የሚልሽን ነገር ስሚ። የምትወጁ የምታከብሩ ይኮን ስሚው፣ አዳምጩ። ለምን አንቺ ብቻ በአንቹ መንገድ ብቻ አትጓዩ? ወንዶች እንደዚህ አይነት ባህሪ አይወዱም። እና ያን ነገር አስተካክላችሁ ተግባብታችሁ እንደድሩ ለእኛም ቶሎቶሎ እንድትለቁ እንፈልጋል ይሆናል። በጣም በጣም በብዙ ሚሊዮን የሚቆጠር ሕዝብ የሚወዳቸው ሰዎች አሉ። ይህምን እውነት ናንተ ስለእናንተ የሚያስብ ስለእናንተ የሚጨነቁ ሰዎች አሉ። ቲክቶክ ላይ ገፍተው ሊቭ ላይ ምንሆኖ ነው የጠፉት? አልነሱ ስራ እኮ አልሰራልን የነሱ ስራ እኮ ሳንሰራ አልሄዳለ ምናምን የሚሉ ሰዎች በጣም ብዙ ሰዎች ነው ያሉት እና ሀይሚ ሻይ ፕሊዝ፣ በቃ የተቻላችሁ አቅም ነገሮችን ፈታችሁ ደስተኛ መሆን ሆናችሁ አብራችሁ እንድትሆኑ እንፈልጋለን። የእውነት እነ ሀይሚ ለመጀመሪያ ጊዜ ነው አፍጥር ላይ ያዩዋቸው የዛሬ ዓመት ሰርቶ አያውቁም። እና ለመጀመሪያ ጊዜ ነው። እና በቃ ያው ማሂ ቤት ነው። ማሂ ዛሬ ስለ የገዛባታል ሹሩ ቡድ ነው። ምንድን ነው ምን ነው? ያው ማታ ላይ በቃ ደስ ይላል። ባይዘው ጀማ ወይ እንደዚህ የአፍጥር ሰዓት ላይ ስትገናኙ ፊድባኩ ሲሮሞሪ በጣም ደስ ይላል። አብራችሁ ስበሉ ስትጠጡ፣ ምናምን ደስ ይላል። ኦልሬዲ የእኛም ጾም ነው ታውቃላችሁ። ያው አሉ እነ ኤፍሬም ምናምንም አሉ እና ለእኛም ለክርስቲያኖቹን ብለው ታዘጋጃለች። ሥጋ ምናምን ነገር ስለማይበሉ ያው አንድ ላይ ነው የሚጾሙት ማለት ነው። እኛ እስከ ዘጠኝ ሰዓት እንጾማለን፣ እነሱ ደግሞ እስከ ስድስት ሰዓት አንድ ላይ ያፈጥራሉ። ዛሬ የአፍጥር ፕሮግራም አላቸው ማለት ነው ማይ ቤት። ያው እልልልልል ብለናል። የደስታችን ቀን ነው ዛሬ። ስላየናቸው ብቻ በጣም ደስ ብሎናል። ጨረቆቹን ትናንት በጣም ጠፍተውብን ነበረ። በጣም አስበን ነበረ ከእውነት የእውነት ለመናገር ማለት ነው። ለምን ያው ስለምንወዳቸው ነው፣ ስለሚናፍቁ ነው። ስለነሱ የምናስበው ስለነሱ የምንጨነቀው እያንዳንዳቸው ነገራቸው ያሳስበላል። እያንዳንዳቸው ሁኔታቸው ያሳስበላል። እና በተቻላቸው አቅም ፈታችሁት ፏ ብላችሁ ጽቡቅዬንና ብራዬን አንድ ላይ አስታርቃችሁ ያው ማሂ ደግሞ ለዚህ ለዚህ አትታሚ ለማስታረቅ ሽማግሌ ለመሆን አትጣይም። ሀሰን ተውን ቀለቀላል ግን ሀሰንም ቢሆን ለብሩክ ሟች ነው። ብዙ መስዋዕት ሆኖለታል ማለት ነው እና ማሂ ግን እንትን ትላለች፣ የሆነ ትሰማለች። ብሩክ ሀብሶ ደግሞ ታውቃላችሁ ለሴት ልጅ ክብር አለው። ሴት ልጅ አዳምጣል፣ ይሰማል። ያው ሀሰን አብሮ ስላደጉ ምናምን ወደዛ ሄደ ምናምን ሄዱ ይችላል። ፍጼም አለ፣ ዛሬ ረሳሁት። ፍጼ ራሰው አለ፣ ደስ ይላል። በቃ ፍጼ ሳይለንት ሰው ማለት ነው እና ፍ አለ መባ አለ ኤፍሬም አለ ኤፍሬም እብድ የሆነ ልጅ የፍሬም ችግር ግን አልመጣችሁም፣ ማለት ነው እና ያው አባያው ያምርባችኋል፣ ምርጥ ነው በቃ ፏ ብልጭ ብለዋል ማለት ነው እና በጣም ደስ በሚል ቪዲዮ ይመጣሉ ብዬ አስባለሁ ማለት ነው እና ቤተሰብ ማይ ቤት ማታ እንገናኝ እላለሁ። የሀይሚና የብሩክ አድናቂዎች፣ የማሂና የሀሰን አድናቂዎች እኔንም ሰብስክራይብ እያረጋችሁኝ እያበረታታችሁኝ ብራና ሃይሚን ያመጣልን አምላክ የተመሰገነውን ብለን ያው እስቲ እናያቸዋለን። ሃይሚንና ብሩክ ላይ ያው እናያለን በቪዲዮ ላይ ብዙ አይነት ነገር የምናይ ይሆናል። ምን ስቲ ያለውን ነገር እኮ ቪዲዮ በደንብ መልክት ያስተላልፍልናል። እና ግን እኔ እዚህ ፎቶ ላይ የሃይሚ ነገር እና ደስ ይላል። ተመስገን ነው። እንኳን ሰላም መጣችሁልን ላለው ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አልሌ። መልካም ቀን ባይ